በሁሉም ጊዜ ላይ አላህን ተባረክ ወተዓላ ስንፈራ ነው እውነተኛ ሙስሊሞች ልንሆን የምንችለው። አላህ ተባረክ ወተዓላ የተለያዩ ወደ እሱም እንቃረብባቸው አጋጣሚዎችን ፈጥሮልናል። ጊዜያትን፣ ቦታዎችን አንዱ ከአንዱ አበላልጧል። ይሄም የበለጠ ለኸይር ሥራ እንድንነሳሳ እንድንሽቀዳደም እንጂ አንድም ቀን ይሁን አንዲትን ሰዓት ከየትኛውም የዓመቱ ቀናትና ጊዜያት ውስጥ እረፍት አድርጉ ኸይር ሥራን ተዉ፣ ሙሉ በእንቅልፍና በእረፍት አሳልፉ አልተባልንም። ይልቅ ወደ ኸይር ነገር ተሽቀዳደሙ ደሙ እኔ ተባልን። የሰው ልጅ ሞቶ ከዱንያ እስኪወጣ መዝገቡ እስኪዘጋ ድረስ ከሥራ መቋረጥ የለበትም። የሰው ልጅ ሥራ የሚቆመው ሲሞት ነው። እስካልሞተ ድረስ እስትንፋሱ እስካለች ድረስ የሰው ልጅ ኸይር ሥራ ማቆም የለበትም። መሽቀዳደም አለበት፣ መበርታት አለበት። ዱንያ ላይ ሥራ አናቆምም። የተኛውም ባለሀብት ቱጃር ከእሱ በላይ ካሉት ለመድረስ ሲሽከዳደም እንጂ የበላይም ሆኖ በሀብት ከሁሉም በልጦ ሌሎች እንዳይደርሱበት የሀብት መጠኑን ማሳደግ ላይ ሲለፋ ሲደክም እንጂ ዱንያ በቃኝ ብሎ እጁን ታጥቦ የሚቀመጥ ማንም የለም። ለዱንያ በዚህ ልክ የሚሠራ ከሆነ ለአኼራ የበለጠ ሊሠራ ይገባል። የተለያዩ የጀነት ንዕማዎችን ጸጋዎችን፣ አላህ ከነገረም በኋላ ወፊ ዛሊከ ፈልየተናፈሲል ሙተናፊሱን ብሎና ይሄን የሰማችሁትን አይነት የጀነት ጸጋ ለማግኘት ተሽቀዳዳሚዎች ይሽቀዳደሙ ብሏል። ሙእሚን የሚያርፈው ዓላማዬን አሳክቻለሁ የሚለው ሲራጡን ተሻግሮ የጀነት ምድር ላይ አንድ ብሎ መራመድ ሲጀምር፣ የሥራ መዝገቡን በቀኝ እጁ ሲቀበል፣ የረቡልዓለሚንን ፊት ሲያይ ነው። ይህ እስካልተሳካ ድረስ ሙእምን አያርፍም፣ አይሰንፍም፣ አይዘናጋም፣ ኸይርን ለነገ አይልም። ረመጣን ከአስራ ሁለቱ የሂጅራ አቆጣጠር ወሮች አላህ ከፈጠራቸው ወራቶች አንድ ወር ነበረ። ጊዜውን ጠብቆ መጥቶ ጊዜውን ጠብቆ ሄዷል። ረመጣን ሲሄድ ኸይር አብሮ አይሄድም። ኸይር ሁሌም አለ። የመስጂድ ደጃፎች ሁሌም ክፍት ናቸው። አላህ ተባረክ ወተዓላ ወደ እሱ እንድንቃረብበት ብሎ ያወረደው በአንዱ ፊደል በትንሹ አስር አጅር የሚገኝበት ቁርአንም አለ። ረመዳን ቢሄድም ሰደቃም አለ። ሁሌም የተራበን እንድናበላ፣ የተቸገረን እንድንረዳ ታዘናል። ረመዳን ያስተማረን መልካም ስነ ምግባርም አሁንም አለ። የትም ሆነህ አላህን ፍራ፣ ከሰዎች ጋር ስነ ምግባርህ ያማረ ይሁን ብለዋል ነቢዩ ዓለይሂ ሶላቱ ወሰላም። ረመዳን ላይ ሥነ ምግባርህን አሳምር

ረመዷን ላይ የሰሩት ሥራ አላህ ዘንድ ተቀባይነት ያለ ማግኘቱ ለአላህ ተብሎ ያለ መሰራቱ ምልክት ነው። የአላ ባሮች ሆይ አላህ ተባረከ ወተዓላ በቁርአን ሁሉን ነገር አስተምሮናል። ሚጠቅመንን ሁሉ ነግሮናል። የሚጎዳውንን ሁሉ አስጠንቅቆናል። ዱንያ እንዳታታልለን፣ እንዳሸነግለን፣ የዱንያ ባሪያ እንዳንሆን፣ ከዱንያ አኼራ እንደሚሻለን መልካም ሥራ ከዱንያ ይልቅ ለሰው ልጆች የተሻለ ተስፋ

ኸይሩን ዕንደ ረቢ ከተዋባ፣ ቋሚ ቀሪ የሆኑ መልካም ሥራዎች ጌታ አላህ ዘንድ ምንዳቸው ይበልጣል፣ ለሰው ልጅ ይሻላሉ፣ ከዱንያ ቋሚ ቀሪ የሆኑ መልካም ሥራዎች። ወኸይሩን አመላ፣ የሰው ልጅ ለዱንያ ህይወቱ አለኝታ ተስፋ የሚሆነውን ሀብት ያከማቻል። ዱንያ ላይ ከምታከማቹት ሀብት ይልቅ የምሰሩት ቋሚ ቀሪ መልካም ሥራ ተስፋነቱ ስኑም ይሻላል ይላ ዱንያ ላይ ትተነው የሄድነው ንብረት ወራሾች ተከፋፍለው እኛን ሊረሱን ይችላሉ። ስንሰበስብ የቆየነውን ሳንበላ ኸይር ሥራ ላይም ሳናውለው ልንሄድ እንችላለን። ኸይር ስራ ግን ቀድሞ ነው ወደ አኼራ የሚሄደው። ዱንያ እዚ ነው የሚቀረው። ከስንት አንዴ አላህ ባሮች ናቸው ከዱንያቸው በህይወት ያሉ ቀንሰው ወደ አኼራ የሚልኩት እንጂ አብዛኞቹ የሰው ልጆች የዱንያ ባሪያ ይሆናሉ። እቺን ልፈጽምና እቺን ላሳካና ለአኼራ ኸይር እሰራለሁ ያሉ መለከል መውት ስራውን ይሰራል ነፍሳቸውን ይዞ ይሄዳል። ስለዚህ አላህ ባሮች ይ ሁሉም አይነት ገንዘብ፣ ሀብት፣ ንብረት በኑን ልጆች ያውም በቁርአኑ አገላለጽ ወንድ ልጆች ነው የሚል አልማሉ ሀብት ንብረት በሙሉ ወልበኑን ወንድ ልጆች። አብዛኛውን ጊዜ ሰዎች ከሴት ልጅ ይልቅ ወንድ ልጅ ላይ ስለሚመኩ ነው ቁርአኑ የወረደ በነበረው ሁኔታ ላይ። እዛ ከቤ የነበሩ ማህበረሰቦች ዘንድ ደግሞ ሴት ልጅ ከኩራት ይልቅ ማፈሪያም ነበረች። ኋላ ላይ ነው ሸሪአ ኢስላም ያሻሻል። ታዲያ ብዙ አላዋቂዎች ዘንድ ከወንድ የተሻለ ከሴት የተሻለ ሰዎች የሚመኩባቸው ወንድ ልጆችም ቢሆኑ ሁለቱም ተደምረው ዱንያና ዱንያ ላይ ያሉ ጌጦች ወንዶችም ይሁን ሴቶች ልጆች በሙሉ ዚነቱል ሀያት ዱኒያ የዱኒያ ጌጣጌጥ ናቸው። ሰው ይሄን ያክል ልጅ አለኝ ብሎ ይፎክራል፣ ይኮራል። ይሄን ያክል ሀብት አለኝ ብሎ ይደሰታል። እነዚህ በሙሉ ጌጥ ናቸው፣ ጊዜያዊ መዋቢያ ናቸው። ወይም ነገ መዋቢያው ይረግፋል። ልጆች ሊሞቱ ይችላሉ። ዱንያ ልትክድህ ትችላለች። ወይም አንተ ትተሃቸው ልትሄድ ትችላለህ። መሰረቱን ትተህ ጌጡ ላይ መጠመድ የለበህም። ከዚህ የሚሻለው ምንድን ነው? ወልባቅያቱ ሷሊሃቱ ኸይሩ ዒንደ ረቢካ ቋሚ መልካም ስራዎች ላንተ አላህ ዘንድ የተሻሉ ናቸው። ከምን ከልጅም ከሀብትም ከስልጣን ከዱንያዊ ብልጭ ልጭ ቁሳቁስ ሁሉ ለሰው ልጅ የሚሻለው መልካም ስራ ነው። ልጆች እያሉም ሊክዱ ይችላል ወላጃቸውን ሊረሱ ይችላሉ። ዞር ብለው ላያዩት ይችላሉ። ገንዘብም ሊሄድ ሊመጣ ይችላል። ስልጣንም ሊገኝ ሊነጥቅ ሊሻር ይችላል። ዘመንም አይሽረው ከዱንያ አልፎ ተሻግሮ አኼራ ላይም በእርግጠኝነት የሚጠቅመው በአግባቡ ከተሠራ፣ አልባቅያቱ አሷሊሓት ባቅያት፣ ቀሪ ቋሚ የሆኑ አላህ ዘንድ ተመዝግበው የሚቀመጡ ያውም ያደጉ ያደጉ ያደጉ የሚሄዱ መልካም ሥራዎች ለሰው ልጅ የሚሻሉት እነሱ ናቸው ይላል። ምን አለኝ ነገር ብወድቅ ማን ያነሳኛል? ማን ይደግፈኛል? ማን ይጦረኛል? ለነገ ዋስትና የምንድን ነው ብለው ሰዎች ይጨነቃሉ። ማይቻል ኢንሹራንስ ውስጥ ይገባሉ። ማይፈነቅሉት ድንጋይ የለም። የዱንያ ህይወታቸው ቆይታቸው አስተማማኝ እንዲሆን ዱንያ እንደምንም ብለን ልናሳልፋት እንችላለን። አላህ ተባረከ ወተዓላ የፈጠራት ነፍስ ሪዝቋን ሳጨርስ አትሞትም ብለው ነቢዩ አለይሂ ሰላቱ ወሰላም ነግረውናል። ለሳቸው ጅብሪል ነግሯቸዋል። ታዲያ ለዱንያ ተብሎ አይደለም ወንጀል ይሰራ

አስተማማኝ የመኖር ዋስትና እነሱ ናቸው ይላል በዱኒያም በአኼራ ኸይርን ሥራ አብዝቶ የሚሠራ ሰው በሕይወቱ ደስተኛ ይሆናል የፈለገውን ምግብ ከሚበላ የፈለገውን አይነት ልብስ ከሚለብስ የፈለገው አይነት መጓጓዣ ላይ ከሚጓጓዝ ሰው የበለጠ ዱንያ ላይ ደስተኛ የሚሆነው ወንጀልን የሚተው በታዘዘው መሰረት ኸይር ሥራ የሚሠራ ሰው አላህ ያዘዘውን ማይሠራ የከለከለውም አይከለከል ዱንያ ሙሉ በሙሉ አበባ በአበባ ብትሆንለት የፈለገውን ቢበላ የፈለገውን ቢጠጣ የውስጥ ደስታን ሊያገኝ አይችልም። ለዱንያም ለአኼራም መልካም ስራ ለሰው ልጆች የተሻለ ነው። ከምን ይልቅ ከጠፊዋ ዱንያ ይልቅ ይላል። ይህ የሱረቱል ካፍ አልባቅያቱ ሳሊሓት፣ ኸይር ቋሚ መልካም ስራዎች በላጭ ናቸው። ለዱንያም ቢሆን፣ ወኸይሩን አመላ ለነገም ቢሆን ከተስፋ አንጻር አስተማማኝ እነሱ ናቸው የተባለላቸው ባቅያቱ ሳሊሓት ምንድን ናቸው የሚለውን በተመለከተ የተወሰኑ ሊቃውንት አምስት ወቅት ሰላቶች ናቸው ብለዋል። ይሄ ከሰሓቦችም ከሌሎችም ከታቢዒዎችም ተነግሯል። ሌሎች ደግሞ ብዙዎቹ ከዓሊ ብን አቢ ጣልብ እና ከሌሎችም እንደተነገረው ሱብሓንአላህ ወልሐምዱልላህ ወላ ኢላሀ ኢላላህ ወላሁ አክበር ወላ ሐውለ ወላ ቁወተ ኢላ ቢላህ የሚሉ አምስት ቃላት ናቸው ብለዋል። የሆነ ሆኖ አልባቂያቱ ሳሊሐት ማንኛውም ወደ አላህ የሚያስጠጋ የአላህን ውዴታ የሚያስገኝ መልካም ሥራ ማለት ነው። ከተግባር ሶላት፣ ጾም፣ ሰደቃ ይካተታል። ከቃላት ዚክርና ሌሎችም የዚክር አይነቶች እዚህ ውስጥ ይካተታል። ቁርአን መቅራት እዚህ ውስጥ ይካተታል። አልባቅያቱ ሳሊሓት ቋሚ የሆኑ የሰው ልጅ ከሞተ በኋላም አኼራ ላይ የሚጠቅሙት ሳሊሓት፣ አላህ ዘንድ ጥሩ ተብለው ተቀባይነት የሚያገኙ መልካም ሥራዎች፣ መልካም ቃላቶች ለሰው ልጅ ከዱንያና ከልጅ ይሻላሉ። ዱንያና ልጅን በቃኝ እንደማትለው ሁሉ ብዙ ሀብት እንዲኖርህ ዙሪያህን የሚከቡ የሚያጅቡ የሚኻድሙ

ሊከፍሩም ይችላሉ የልጅ ነገር አስተማማኝ አይደለም አይደለም ለአኼራ ለዱንያም ቢሆን ልጅ ወልዶ ባልወለድኩ ብሎ የተመኘ ስንት አለ እሱ ለልጁ ብሎ ሶላተ አልጀማዓ ከመተው ጋር ከመልፋቱ ጋር ከመድከሙ ጋር ኋላ ላይ ግን ልጁ ነፍሱን ሲያውቅ ወላጁን ጥሎ የሸሸበት ወላጁን እስር ቤት ወስዶ ፍርድ ቤት ወስዶ የገተረበት ሁኔታ አለ መልካም ስራ ግን ለሰው ልጅ አብሮት ቀብር ይገባል ሱራጥ ያሻግረዋል ቀብር ላይ ያጫውተዋል ምንም ያክል የወለዱት ልጅ ቢወድ ከአባቴ ጋር አብሬ ይቀበራለሁ፣ አይልም። ካለም ህፃን ጨቅላ ከሆነ ሊይል ይችላል ስም የመር ላይሆን ሆን ይችላል አንድ ሁለት ተፈር ሲደፋበት ካልወጣት ይላል። ነገር ግን የሰራነው መልካም ስራ አብሮ ከኛ ጋር ቀብር ይገባል፣ ከላይ ከታች ከግራ ከቀኝ ይጠብቃል። የሰጡት ሰደቃ፣ የሰገዱት ሶላት፣ የቀሩት ቁርአን፣ ያደረጉት ሀጅ፣ መልካም ስራ ቀብር ላይ አጫዋች ይሆናል። ቅጣት በእግሩ በኩል ሲመጣበት በራስጌው በኩል ሲመጣበት በእጁ በኩል ሲመጣበት ሶደቃ ይሰጥ የነበረ እጁ በእኔ በኩል መቀጣት አይችልም፣ አይቀጣም፣ ሶደቃ ሲሰጥ ነበር ይላል። ለሊት ቆሞ የሰገደበት እግሩም በእኔ በኩል አይቀጣም ይላል። ወደ ሶላት የተራመደበት ለኸይር የሄደበት በራስጌው በኩል ሲመጣበትም ቁርአን የሸመደደ ቁርአን የቅራ የሰውነት አካሉ ስለሆነ በእኔ በኩል አይቀጣም ይላል። ቀብር ላይ ብርሃን ይሆናዋል። አባቴ እናቴ ከሞቱ በኋላ ቀብር እንዳይጨለምባቸው ብሎ ቀብር ውስጥ መብራት ካልገጠምኩላቸው የሚል ልጅ አልተገኘም እስካሁን ። ቢገኝም አይጠቅምም። የዱንያ መብራት ያኺራ መብራት የሚሆነው ኢማን ነው፣ መልካም ስራ ነው። ስለዚህ ወልባቂያቱ ሷሊሃቱ ኸይሩን ዐንደ ረቢከ ተዋባ ወኸይሩን አመላ ከምን አንጻር ከማል ከበኑን አንጻር ልጆችም፣ የዱንያ ሀብት ንብረትም የዱንያ ጌጥ ናቸው ይረግፋሉ። ከነሱ ይልቅ አልባቂያቱ ሷሊሃቱ ኸይር ቋሚ መልካም ስራዎች ዘላቂ ወደ አኺራ ተሻጋሪ መልካም ስራዎች ሶላት፣ ጾም፣ ዚክር፣ ሰደቃ ለሰው ልጅ የተሻለ ነው ይላል። ያ አብደላህ ወያ አመተላህ ዱኒያ በቃኝ እንደማንለው ሁሉ መቼ እንደምንወጣ ካለማወቃችን ጋር እጃችን ላይ ያለው ለሶስት ለአራት ትውልድ ሊበቃ የሚችል ከመሆኑ ጋር ዱኒያ በቃኝ እንደማንለው ሁሉ አልባቅያቱ ሳሊሓትን መልካም ስራን፣ ሶላትን፣ ዚክርን፣ ሰደቃን፣ ዱዓን፣ ቁርአንን በቃኝ ልንላ አይገባ ሙእምን ጀነት እስኪገባ ድረስ ከይር ስራን